ስራ እንቀት አይደል? ነግሬሀለሁ። አሁን አሁን አንተም በዚህ ላይ በግፊት አሁን አስታርቀል በግፊት ብትል ላይሆን ይችላል። ላላስታርቅ ይችላለሁ። ላላስታርቅ እሱ እረፍት ይፈልጋል። ያስፈልጋታል፣ እረፍት በጣም ያስፈልጋታል። የአይኑ እረፍት ያስፈልጋታል። ቤተሰብ ጋር ከሆነች አቤል ይዞኝ ይሄድና እኔ ያድርሰኝ እዛ ሆስፒታል እንትኑ ቤተሰቡ

ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ሌ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ቢያለው፣ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ውን ለማለት ፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያቸዋለሁ። እንግዲህ እንደምታዩት ጋሼ ወደ አዲስ አበባ ማተዋል ማለት ነው። በጣም ደስ ብሎኛ፣ ስለመጣ በጣም ደስ ብሎኛ። በእርግጠኝነት ነገሮች እንደሚያስተካከሉ ተስፋ አደርጋለሁ። አላመንኩም ነበር መጀመሪያ ላይ ማለት ነው። ቤተሰብ ለቢኒ ሂደና የጋሼ ልብስ አስተካክሉና ኑ ጠብቃችኋለሁ ስል ነበረ። መኪና ሲሄድ እንዲ አርብሽ እነሱን ጥሎ ወደ አዲስ አበባ ተመለሰ፣ እንዲ እያልኩ ነበር። አላመንኩም ነበረ። እግዚአብሔር መስኪን ጋሼ፣ እንግዲህ ወደ አዲስ አበባ መጥተዋል ማለት ነው። ዛሬ እንግዲህ እንደምታዩት በቢኒ ቤት ጋሽና ቢኒ መጥቶ ነበረ። በጣም ደስ ብሎኛል። በነገራቸው ላይ ጋሼ እንግዲህ ነገሮቹን አስተካክሎ ወደ ቡታ ጀራ እንደሚመለስ እርግጠኛ ነኝ። ያስተካክላል ብዬ አምናለሁ። ቢኒም እንደዛ እያለ ነበር ጋሽዬ ይሄን ነገር ሳታስተካክል ወደ ቡታ ጀራ እንዳትመለሳ እያለች እያለ ነበረ ቢኒ ማለት ነው። እና በእርግጠኝነት ነገሮቹ ተስተካክሎ ሩታና አርዥ አንዱ ሆኑልን እንደሚመጡ ተስፋ አድርጋለሁ። እውነት ለመናገር በጣም ደስ ብሎኛል። አሁን ታዲያ ሩታ የትናት ያለችው ማኑ ሩታ ጋር የሚወስደኝ እያል የነበረ ቢኒ ደግሞ ምን አለው አቤላ ስለሚያውቀው፣ አቤላ ነው ቦታ የሚያውቀው እሱ ይዞን ከሄደ ታገኛታል እያል የነበር ቢኒ ማለት ነው ለጋሼዬ ማለት ነው በእርግጠኝነት ነገሮቹ እንደሚያስተካክልልን ተስፋ እናደርጋለን። ሮተና አርብሽ አንድ ይሁኑልን ብዬ አስባለሁ። እውነቴ ነው እምላቸው። ደግሞ አሁን ሌላ ጥፋት ካላጠፋ አንድ ይሁኑልን በቃ እነሱ ሰላም ይሁኑልን፣ ፍቅራችሁን እንደ ድሮ እየቀጠልልን ነው ብለው እኔ ምኞቴ ማለት ነው። እና ሩተና አርብሽ ተለያይቶ እኔ ማየት አልፈልግም እውነን ለመናገር ስለዚህ ጥፋት ላይ ጥፋት። በነገራችን ለጋሼ ነገሮችን መጥቶ እንደሚያስተካክልልን ተስፋን እናደርጋለን ብያ አስባለሁ። ሮታም ለጋሼ እንደምትሰማ ነገሮቹን አስተካክሎ ሮታና አሮሽን አንድ አድርጎ እንደምመለስ እርግጠኛ ነኝ። ታየኝ በእርግጥ እስኪ ነገ እንግዲህ ቪዲዮ መልካም ቪዲዮ ይለቀቅልናል ብዬ አስባለሁ ጋሼ። በእርግጥ እኔ በጣም ያስደሰተኝ ማለት ነው ቤተሰብ ምን እንዳለ ታውቃላችሁ? የእኔ ልጅ ነው ጥፋተኛ፣ ሮታ ምንም ጥፋት የላቱም እያለ ነበር። ልጄ ጥፋተኛ ነው ልጄ ነው ጥፋተኛ እያለ ነበር። እውነት ለመናገር ልክ እንዳለ እሱም እንደዛ እያለ ነበር አባትየው ማለት ነው። አስባቸዋል። አርቢሽ ግን የራሱን ጥፋት መቼም አምኖ አቅም ሁሌ እሱ ትክክል ነው ሩታናት ጥፋተኛ ነው ምለው ማለት ነው። እና ጋሼ እንኳን ዛሬ ትክክል ነገር ነው የተናገረው ማለት ነው። ልጄ ነው ሁሉም ነገር ጥፋቱን እያየውበት በልጄ ነው በሩታ ምንም ጥፋት አላየውም እያለ ነበረ ሲመሰከር የነበረው ማለት ነው እና ትዳር ይቃጫወታ አደለ ስለ ትዳር ምን እንደሆነ ሁለቱ አንድ ሲሆኑ ትዳር ምን ትዳር ምን እንደሆነ በደንብ ቁጭ አድርጌ ነግራችኋለሁ፣ መክራችኋለሁ፣ ብዙ ማውራቸው ነገር አለ እያለ ነበር ጋሼዬ ማለት ነው እና በእርግጠኝነት እንግዲህ ነገሮቹ እንደሚያስተካክልልን ተስፋ እናደርጋለን ብዬ አስባለሁ። እኛ ሁላችንም የሮተና የአርብሽን ደስታ ነው የሚያስደስተን። ሁለቱም ተለያይቶ እንዳይሆኑ አልፈልግም። እውነን ለመናገር የፈለገ ነገር ጥፋት ሊያጥፋ ይችላል፣ ግን አርብሽ ግን ያጠፋል፣ መልሶ ያጠፋል፣ ግን እሺ ይላል፣ ቃል ይገባል፣ ቃሉን ያፈርሳል። በቃ ስለዚህ የእሱ ነገር ብቻ አላቅም፣ የወስ የለይነት ነገር አላቸው። እኔ ይገረምኝ ይሄ ነው ቤተሰብ። እኔ ምላችሁ ወንድ ልጅ ለትዳር ካልሆኔ የምሬ ነው የምላችሁ። አሁን በምሳሌ በቃ ያልበሰሌ ወንድ አታግቡ፣ ጌታ የበሰሌ በቃ ከሰላሳ አምስት በላይ የሆኔ ለትዳር የሚሆኑ ወንድ ፈልጉ ነው የምላችሁ። ጌታ አሁን አርብሽ ገና ወይስ አላደግም ወይስ አልበሰልም? ወይስ ምንድን ነው የሚባለው ጌታን ቤተሰብ ግራ ያጋባልና እና አርሽ ገና ብዙ ነገሮች ይቀራሉ ለትዳር የሚሆነ አይደለም እንግዲህ በልጅነት ወደ ትዳር ገብቷል ወደ ትዳር ከገቡ በኋላ ማሳብሰብ አለባቸው ብዬ አምናለሁ ሮታ ግን በጣም ብሌ ሴት ናት ማለት እንደ ትልቅ ነው የምታስበው ማለት ነው። ትንሽ የትንሽ ትልቅ ናት ሮታ ማለት ነው። ሮታ ለትዳር የምትሆን እሷን አሁን ላይ አርሽን እየመከረችው አን ባለትዳር ሆና ከአስር ሴት ጋር ስትሄዳ ምንድን ነው የምትባለው እያለች ነበረች ሮታ የማለት ነው ሮታ በሰል ያለች እንጃ ትላ ያለች ጌታ ለትዳር የምትሆን ምርጥ ሴት ናት ሮታ ማለት ነው። እና አርሽ ገና ብዙ ብዙ ብዙ ነገሮች ይቀራል ጥፋት ላይ ሌላ ጥፋት እና የሱ ጉድ ማለቃ የለም፣ ጌታ ማለቃ የለም። ዛሬ ደግሞ በቡች ቤት መጥቶ ነበር። እንደምት መጥቶ ሳይሆን ስልክ ተደውሎላቸው ነው መሰለኝ ስልክ እነሱ ስልክ ደውሎ አርብሽን ሲያወሩ ነበር። አርብሽ ደግሞ ሮታ ጋሽ የምላት ነገር ካልሰማችሁ እኔና ሮታ አንድ ካልሆን በቃ ከእሷ ጋር መሆን ካልፈለገ ካልፈለገች እያለ ነበረ እና አስባቸኋል ይሄ ራሱ አንደኛ ጥፋት ነው አስባቸኋል አሁን ጥፋት ላይ ጥፋት እየጨመረ እንጃ ለምን እንደዚህ እንደሚሆን አላቅም ቤተሰብ ግራ ተጋፍተናል ኮባርሹ ምክንያት ማለት ነው እኛ ራሱ ተቃጠል ነኮ ጮጓራችን ቅጥናለን ጌታ እና ገና ብዙ ነገሮች ይቀራል ለምን እንደዚህ እንደሚያደርግ አናቅም ቤተሰብ እኔ ያላቂው የአርብሽ ነገር እውነት ሌላ ታሪክ ያመጣል። እዚ ጋ አባቱ እያስጨነቀ ለሱ ብሎ ብዙ ዋጋ እየከፈለ ነው ያለው ማለት ነው እና አስራ እንኳን ከሀያ በታች እኮ አሁን ላይ እኮ ሰው እንደ ትልቅ ነው የሚያስበው። ጌታ አርብሽ አሁን ትንሽ አይባልም እንግዲህ ሀያ ሶስት ሀያ አራት አሁን ትንሽ ልጅ ነው የሚባለው። ለትዳሩ እንኳን በሀያ አመት አግብቶን ብዙ ልጆች ማቃቸው አለ በያ አመት አግብቶ ልጅ ወልዶ በፍቅር ከምስቱ ጋር የሚኖሩ ልጆችን አውቃቸዋለሁ። ጌጠ አሁን ልጅነት የሚባል ነገር የለም። አርሽ ምንድነው ችግሩ? ከሁሉም ሴቶች ጋር እያመጣ ሮታ ወደጣ ሌላ ያለውን ታሪክ ላይ እያስገባ አርሽ ነው። ሮታ ጋር ምንም ጥፋት እኛ አላየንም። አመት ሙሉ ሲታለቅሷል። ከሱ ጋር መስራት ቪዲዮ መስራት ከጀመረች እስካሁን ለቅሶ ነው አስባቸዋል። ቺ ልጅ እንንቻ አላቅ አርብሽ ግን እስኪ ባለትዳር ወንዶቹን ብታዩ እኮ ብዙ ብዙ ባለትዳር ወንዶቹን ማየት ትችላላችሁ። ጌታን እና ላሮታ ይበቃታል። ቺ ልጅ እስከ መቼ ነው እንደዚህ እየሆነች የምትቀጥለው? እና ጋሼ ያለ ትክክል ናቸው። ጋሼ በእርግጠኝነት ሁሉም ነገር አስተካክሎ ሰላም ወርዶ ሁለቱም አንድ አድርጎ በእርግጠኝነት እንደሚሄድ ተስፋ ያደርጋል። ሮታና አሪሽን አንድ አድርጎልን ሁለቱም በቃ አርቦ አንድ ላይ ቢኖሩልን እኛ እንፈልጋለን ማለት ነው። አስባቸው አሮታ እንዲሆና ማየት አንፈልግም። አሪሽን እንደዚ ሆኑ ማየት አንፈልግም። እውነቴ ነው ምላችው ው እሱ በአጠፋ ጥፋት ነው እኛ የምንናደደ እንጂ እሱ ማንም ጠልቶ አይደለም። የሱ ድርጊት ነው ትንሽ የሚያናድዱ እና ብዙ ጥፋት እያጠፋ ነው አሁን ላይ ማለት ነው። ጥፋቱን አውቆ ለሚስቱ አይታዘዝም፣ እንደፈለግ እየተናገረ እንደፈለግ ሴቶቹን ጎትቶ እያመጣ የድሮ ኤክሱን ይዞ እያመጣ ሹሩሩ እያለ እቺ ሚስቱ ነፍሰ ጡር ሆና እሷን ቼክ ካላደረገ በጣም ከባድ ነው ቤተሰብ። ስለዚህ የትኛው አገር ሰምተን እናቃልን? ታዲያ ይህ ሁሉ አርብሽኖ እንደዚህ እያደረገ ያለው ማለት ነው። እና አሁን እንደምታዩት ሁሉም ባለትዳሮች ኮፒ ከአርብሽኖ ይዙ ይዞ እያመጡ እየተበላሹ ነው ያሉ ማለት ነው። አሁን እና ማን ነው አሁን ሌላ አሉ ዩቱበሮች ስማቸው አያዝልኝ ዮሐናስ ነው ዮሃናስ? እሱም እንደዛው ባለትዳር ነበሩ። እነሱም ልክ እንዳሩር በቃ አለ አደለ እንጃ በቃ እነሱም ተበላሽተዋል። በቃ ገንዘብ የሚሰራው ጉድ የለም። ስለዚህ ትዳር ክብር ነው። በቃ ትዳራቸውን ብታስከብሩ መልካም ነው ብዬ አስባለሁ። ስለዚህ ጋሽዬ ነገሮችን በደንብ አድርጎ ሁለቱም፣ በተለይ ሩታ ሳይሆን አርብሽ ላይ ነው ችግሩ። አርብሽን በደንብ ምክር ያስፈልጋል። ገና ገና ገና አልበሰልን። ጥሬ ነው ገና ጥ ጌታ እና እንደዛ ነው። ቤተሰቦቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ ብያችኋለሁ ወዶቼ።